በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችው ብዙ ጸጋ ብዙ ምሕረት ብዙ በጎነት የሚያኖራችው ቸርነት አምላክ በበጎነቱ የሚያኖረን የሚያኖራችሁ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ እግዚአብሔር ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች የምትወዱት አምላክ የምንወደው አምላክ እግዚአብሔር ይዞ ያስቀመጠልን የተባረከ ስጦታ ለመቀበል ልናልፍበት ስለሚገባው የመታዘዝ መንገድ መንፈስ ቅዱስ ሊናገረን ነው። ዛሬ የወደደው ይወላችሁ በዘፍጥረት መጽሐፍ ምዕራፍ 22 ላይ የምናነበው ታሪክ ለዛሬው መልእክታችን ትልቅ ትምህርትና መነሻ ይሆነናል። በዚህ ምዕራፍ ላይ ቁጥር አንድ ላይ ዘፍጥረት ሃያ ሁለት ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲህም አለው፣ አብርሃም ወይ አብርሃም ወይ፣ እንሆ አለሁ አለ። የምትወደውን አንድ ልጅን ይስሐቅን ይዘህ ወደ ሞሪያ ምጥር ሂድ እኔም በምነግርህ በአንድ ተራራ ላይ በዛ መስዋዕት አድርገህ ሰዋው አለው። አሁን አብርሃምን እግዚአብሔር የተናገረው ነው። የሚደን አብርሃም ወይ አብርሃም ወይ ሲለው አቤት ወይም እንሆ አለሁ አለ። እግዚአብሔር ሲጠራው ጥሪው ለኔ ነው ብሎ መጀመሪያ ተቀበለ። ይውላችሁ እግዚአብሔር ወዳዘጋጀልን ትልቅ የተጠቀለለ ስጦታ ለመሄድ የመጀመሪያው መንገድ እግዚአብሔር ሲናገረው አንድ ሰው ለእኔ ነው ብሎ ማዳመጥ አለበት። ነገረልኝ ለባሌ ነው ዛሬ ይሄ መልእክት፣ ይሄ ለልጄ ነው፣ ይሄማ ለጓደኛዬ ሆን ነበር በሰማችው ጓደኛ፣ ያ እኛ ቤተ ክርስቲያን ያለው ቄስ በሰማው ይህን ትምህርት እያሉ ለሚሰሙ ቀልደኞች እግዚአብሔር አይናገርም። እግዚአብሔር የሚናገረው ለራሳችን ነው። ሀሜተኛ አይደለም እግዚአብሔር። ቀጥታ ጉዳይን ለራሳችን እንጂ ለሰው አይናገርም። የእኛን ጉዳይ እኛ እያለ እንዴት ለሰው ይናገራል? ይህ እኮ ሀሜት ነው። ሀሜት የለመደ ሰው እግዚአብሔር የሚያማ የሚመስለው ለራሱ ሰው ወደ ሰው ያዳምጣል ማለት ነው። አብርሃም ግን አቤት ጌታ ሆይ ጠርተኛል ብሎ አቤት ብሎ ጉዳዩ ከእሱ ጋር እንደሆነ ተቀበለ። ሁሉ እግዚአብሔር ሲናገር የልባችንን ሲናገረን፣ የቤታችንን የገበናችንን ሲናገረን፣ ፈልጎኛል ዛሬ ምን ሊናገር ነው ማለት ይገባል እንጂ ይሄ ለከሌ ነው ብሎ መስማት አይገባም። ይሄ አንደኛው የአብርሃም እርምጃ ነው። ሁለተኛ የምትወደውን ይዘህ ሄድ ነው ያለው። የወደውን ነው የጠየቀው። እና የምንወደው ነገር ደግሞ እኛም አለን አይደል እና እኔ በህይወታችን ውስጥ በምንወዳቸው ነገሮች የምንፈተነው የምንጠየቀው አብርሃም አንድ ልጁን ነው በጣም የሚወደው። ያውም ከሳራ የወለደው ልጁን በስዕለትና በትጋት በሱባኤ የወለደው ልጁን ሀያ አምስት ዓመት ጠብቆ የወለደው ልጁን እንዴት ሊወደው እንደሚችል መገመት አያስቸግርም። እሱን ነው እግዚአብሔር የጠየቀው። እና አንዳንዴ በህይወታችን እጅግ የምንወደውን ነገር እግዚአብሔር ይጠይቀናል። አንድ በአርሜኒያን ቤተክርስቲያን ውስጥ አንድ መጽሐፍ ሳነብ ያገኘሁትን ታሪክ ልንገራቸው። ሁለት ባልና ሚስቶዎች ሀብታሞች ናቸው። ቤት አላቸው፣ ኑሮ አላቸው። በጣም ጥሩ የቤተክርስቲያን ሰዎች ናቸውና አንድ ቀን ህልም ይመለከታል አባትየው እየው ተነሱት በሌሊትና በህልሙ እግዚአብሔር መጥቶ ንብረትን ያለን ሁሉ ውሰድና ለቤተክርስቲያኒቱ ጳጳስ ስጠው ይለዋል አጋጣሚ ደግሞ ብረስ ካንሰር ነበራት። ሚስቱ ባለቤቱ እናትየውና የሚያስበው ይህን ቤት ሸጦ በደንብ ትልቅ ሕክምና ለማድረግ ለሚስቱ እያስበ የነበረውን ቤት ነው። እንግዲህ እግዚአብሔር በሌሊት ይመጣና በህልሙ ወስደህ ለቤተክርስቲያን ጳጳስ ስጠው፣ ይህን ቤት ወስደህ ካርታውን ስጠው፣ በቃ አዝዣለሁ ይለዋል። ጠዋት ይነሳል። ከሚስቱ ጋር ይነጋገራል። ሚስቱ እግዚአብሔር ካለንማ ብለው ተነስተው ወደ ጳጳሱ ይሄዳሉ ማለት ነው። ጳጳሱ ጋ ደግሞ እግዚአብሔር በህልም ይመጣና ምን ይላቸዋል? ወደዚህ የሚመጣ አንድ ሰዋል፣ ለመልከው ሰዋል፣ ቤቱን ሊሰጥ ይመጣል ወደ አንተ። ሌላ ደግሞ ሰው አስራት አድርጎ ትልቅ መጋዘን፣ እቃ ማከማቻ መጋዘን እሱ ያመጣና ይሰጠል፣ ለቤተ ክርስቲያን ይሰጣል። ይሄ የሚመጣው ቤቱን ሊሰጥ የሚመጣውን ሰውዬ እንደመጣ ቤቱን እንዳትወስድበት ጨምረ መጋዘኑንም ለሱ ስጠው፣ ይላል ጳጳስ ማለት ነው። ጳጳሱ ይህንን ህልም አይተው ተነስተው ውስታችሁን ተቀምጦ እያለ ከቅዳሴ መልስ ሁለት ባልና ሚስቶች ሊያናገሯቸው ይመጣሉ። ቤታችንን ለዚህ ቤት ልንሰጥን የመጣሉ ቤተ ክርስቲያን እግዚአብሔር በህልም አዞን ነው ይላሉ። የእኛ ጳጳስ ደግሞ ያስገቡና ውስጠኛው ክፍል የለም የእናንተን ቤት አልቀበልም፣ እግዚአብሔር አንድ ሰው ያመጣውን የሰጠንን ትልቅ መጋዘን ጨምሬ እንሰጣችሁ አዞኛል ብለው ጳጳሱ ያንን ስጦታ ጨምረው ሰጥተዋቸው፣ ሰውየው ቤት ሰጥተው ተጨማሪ የተቀብለው መጡ። እግዚአብሔር የምንወደውን ስንሰጠው ምን ያህል አልፎ እንደሚያደርግልን የሚያሳይ ታሪክ አስገራሚ ታሪክ ነው የነገርኳቸው። ይሄ አብርሃም በህይወቱ ያደረገው ነው። የሚወደውን ለመስጠት ወደ እግዚአብሔር ሄደ። የምትወዱት ነገር ምንድን ነው? ምንድነው የምትወዱት ነገር? በህይወታችን በጣም የምንወዳቸው ነገሮች አሉ። አለ ትንሽ ትልቅ የሚባል ነገር ለምሳሌ ሰው ገንዘቡን ይወዳል። አንዳንድ ደግሞ ከገንዘብ በላይ ደግሞ በሕይወቱ፣ ሁ አሁን ሽቶ ወዳጅ መሆኔን ከዚህ ገደብ ነገር ያችኋለሁና መኪና ውስጥ ሽቶ አስቀምጣለሁ እና አንድ ወጣት መጣና ልክ መስኮቱን ስከፍተው ሽቶውን አየና ወ ሽቶ በላም ብሎ ደነገጠ። ሲያየውና ልቀባው ምናምን አለኝ አሁ እየቀባሁት በጣም ወደደው። ሽታውን ሲወደው ሰጠውት። ያን ሽታው ማለት በጣም ተደሰተ፣ ተደሰተ፣ ተደሰተ። ከዛ አስረስቼ ሄድኩ። ማለት መንገድ ጠርግ መንገድ ላይ ቆሜ ነው ይህ የሆነው። ከተወሰነ ሰዓት በኋላ ከሰዓት በኋላ ጠዋት ነው ይሄን ያደርጉት። ከሰዓት በኋላ ስልክ ይደወለልኝና አንዲት ሴት ትደውልልኝና ልመጣ ነው። ወደ ውጭ ወደ አሜሪካ ነገር ያለች ልጅ ነች። አላገኝ ይፈልጋሉ ሰሞኑን ልመጣ ነው። ሽቶ ማምጣት እፈልጋለሁ ለአንተ አለችኝ። በጣም ሳኩኝ መሰሜም ይመስለኛል። ይህን ትምህርት እህቴና በጣም ሳኩኝ። ለምን ለምትትኔ ሳቆ ስትለኛ እንደዚህ ጠዋት በጣም የምወደውን ሽቶዬ ለአንድ ወንድም የሰጥቼው ነበረ። ከሰዓት በኋላ መደወሉ ነው እግዚአብሔር ለእኔ መደወሉ ነው። በቃ አስገረመኝ የእግዚአብሔር ሥራ ማለት ነው። ብቻ ያ ሽቶ ሲመጣ ራሱ የሽቶ መጠኑ እኔ ከሰጠሁት ወደ ጠጥሽ የሆነ መጠን የሆነ ሽቶ ያመጣልን እግዚአብሔር። የምትወደውን ነገር ስጠኝ የሚለው ቃል ቀላል ነገር እንዳይመስላችሁ፣ ከምንቀበለው ስጦታ አንጻር ለእኛ ትልቅ ፈተና ሊመስለን ይችላል፣ ግን በጣም ትልቅ ጥያቄ ነው። ማለት የልባችንን እግዚአብሔርን ምን ያህል እንደምንወደው ማሳያ ነው ያ። ነገር ግን የዚህ የሽቶ ነገር ሳልጨርስላችሁ ወደ ሀሳቤ አልቀጥልምና በኋላ ይህን ሽቶ የወሰደው ልጅ ሌላ ቀን አገኘሁትና ስለ ሕይወት ያወራልኛል። ሊገርማሃል አለኝ በጣም የመፈለግ ስሜቴ አጥቼ ብቸኝነት እየተሰማኝ በነበረ ሰዓት ነው ያንን ሽቶ የሰጠኸኝ እና ዘመዶቹ ወንድሞቹ አበሳጭተውት በቃ ሰው አይወደኝም ብዬ በሚሰማኝ ሰዓት አንተ እጅግ የሚያምር ሽቶ ስትሰጠኝ ለካ ሰው ይወደኛል፣ ያውም የእግዚአብሔር አገልጋይ ከወደደኝ ሰው ይወደኛል ብዬ እንዳስብ አረገኝ አለኛ ያወጣትና። አንዳንዴ ይኸውላችሁ ለእግዚአብሔር አንድ እርምጃ ወደፊት ስንራመድ የምናተርፈውን ትርፍ ራሱ በደንብ አናቆም። የሚገርማችሁ እና አብርሃም ተነስቶ ሶስት ቀን መንገድ ያክል ከነበረበት ቤተል ወደ ሞሪያ ተራራ አሁን ኢየሩሳሌም ወደምትባለው ቦታ ነው የመጣው። ሶስት ቀን መንገድ መጓዝ ነበረበት እግዚአብሔር ወዳለው ቦታ ለመድረስ። በቃ ስጦታ ስጦታ ነው መስዋት መስዋት ነው ተራራ ተራራ ነው። ለምን የሰፈር ያለው ተራራ ላይ ሽማግሌ ነኝ በዚህ ዕድሜ የምን አንከራተተኝ አንተ በቃ ልጁን አልምትፈልገው ብሎ ዝም ብሎ ሰፈር ውስጥ የሚያገኘው ተራራ ላይ ልጁን አጋርበው ማረድ አልፈለግም። እግዚአብሔር እንዳለው ነው ሄድ የፈለገው እግዚአብሔር እንዳለው ሐሳቡን አልተከተለም። አብርሃም አያችሁ፣ ተነስቶ አህያውን ጭኖ ሎሌዎቹን ይዞ ሶስት ቀን መንገድ ሄዶ ከሄደ በኋላ ደግሞ ተራራው ጋር ሲደርስ ግርጌ ባሪያዎቹን ትቶ ልጁን ይዞ ወደ ላይ ብዙ ርቀት ተራራ ላይ ወጥቶ ነው የሰዋው። ይስሐቅ ሊሰዋ ሄደው እግዚአብሔር የሚለውን ነገር እግዚአብሔር የፈቀደውን ነገር ለማድረግ የተጠነቀቀውን ጥንቃቄ ማድነቅ ያስፈልጋል። እግዚአብሔር ልጆች እኛ ጋር ለምሳሌ ለምሳሌ ምጽዋት መስጠት ፈለግን አይደል? ሰሞኑን ለመቄዶኒያ ገንዘብ ስናስተባበር ሰዎች ስትሰጡ ነበር። ለመቄዶኒያ ገንዘብ ማስተባበር፣ የመቄዶኒያን ሽማግሌዎች እንጀራ መመገብ ይገባልና ለመቄዶኒያ ሽማግሌዎች ገንዘብ ስጡልኝ አዛል። እግዚአብሔር እግዚአብሔር ይሄናል። በካህናችሁ በኩል በጳጳሳችሁ በኩል ይሄ መልእክት መጣ ልበላችሁ ልባችለው ምን ይላችኋል? ድሃ ድሃ ነው መቄዶንያ ሞልቶታል ሰው ምን ችግር አለ? አጠገብ ላለሁ ጎረቤት ላለው እዛ ጋር ላለው ስጥ ይልሃል ማለት ነው። ግን በጆሮ የገባው መልእክት ግን በካህኑ በኩል ሌላ ነው። አየለም ብለህ የራስህን ወይም የራስሽን ስሜት ተከትለሽ አጠገብሽ ለሚቀመሰው ትሰጫለች ማለት ነው። አብርሃም ይሄን አይደለም የሚያደርገው። ሶስት ቀን መንገድ ሄድ ሲባል ሶስት ቀን መንገድ ሄደ። ተራራ ላይ ወጣ ሲባል ተራራ ላይ ወጣ የተባለው ቦታ ደርሶ ትክክለኛው ቦታ ላይ ነው ሊሰዋ ነበር። እግዚአብሔርም በእፀ ሳቤቅ የተጠቀለለ ነጭ በግ ያዘጋጀለ እዛ ቦታ ነበር ይላ የእግዚአብሔር ስጦታ ለማግኘት እግዚአብሔር ወዳለው ቦታ ብቻ መሄድ ያስፈልጋል። በህይወታችን መልእክት ሊመጣልን ይችላል፣ ሰው ስለ መርዳት፣ ችግሮችን ስለማገዝ ወይም አንድ በጎ ስራ ስለመስራት ወይም አንድ መንፈሳዊ መልእክት ስለመውሰድ ብቻ። ሌላ ንስሓ ግባ ግባ ግባ ይለንና ልባችን ሂድ ለቄስ አሸናፊ ንገረው ይለናል። ልባችን ወይም ስሜታችን በጣም ወደዛ ይመጣል። እግዚአብሔር እየላከል ሊሆን ይችላል ወደ እኔ ወይ ወደ ሌላ ወደ ቄስ ከበደ ወደ ቄስ ምናምን እየላከ ሊሆን ይችላል። ምን እስኪ ቄስ ሞልቷል። ሄጀ አባ ጋር ነግሬያቸው እመጣለሁ ብላችሁ ብትሄዱስ? የልባችን ግለት፣ የልባችን ስሜት፣ የልባችን ዝንባሌ ከፍተኛ ይህ ውጠት ያለው ፍላጎታችን ረግጠን ቀለል አድርገን አንድን ቅርብ ነው ብለን የምናደርገው ነገር ምናልባት እግዚአብሔር በዛ በካህኑ በኩል ነገር የሚፈልገውን ነገር ሳይነግረን ይቀራል ማለት ነው። አያችሁ እግዚአብሔር የሚለውን ማድረግን ሁሌ መልመድ ያስፈልጋል። እግዚአብሔር ልጆች፣ እግዚአብሔር የሚናገረውን ብዙ እግዚአብሔር አገልጋዮች ነው የምንሰማው። አምላክ የሚናገረውን በእግዚአብሔር አገልጋይ ነው የምንሰማው። የእግዚአብሔር አገልጋይ የእግዚአብሔር ልምስ የነገረኛ አደረን ካላመንን ማን የምንችለው ሲነገሩ እና አንዳንድ ጊዜ እንድናደርጋቸው እንድንፈጽማቸው እንድንሰራቸው የሚነገሩን መልክቶች ተቀብለን መልክቶቹ ወደ ሞሪያ ተራራ የመሩን እኛ ግን ወደዚህኛ ወደ አርሞኒየም ተራራ ወይም ወደ ደብረ ታቦር ተራራ መሄድ ልክ አይደለም ቀላልና ቀርብ ሊመስልም ሁሌ ግን በህይወታችን እግዚአብሔር ያለውን ነገር ስናደርግ ነው እሱ ያዘጋጀውን በግ ተቀብለን እንመጣ። ለአብርሃም ልጅ ለይስሐቅ ምትክ የሆነው በግ ተቀምጦ የነበረው ከሶስት ቀን መንገድ በኋላ ሞሪያ በሚባል ተራራ ላይ ወይም ደግሞ በኋለኛው ዘመን በጽዮን ተራራ ላይ በዳዊት ከተማ ተራራ ላይ ነበር ያቦታ ያበገ ነበረው እግዚአብሔር ያስቀመጠው ስጦታ ዛጋ ነው። እዛ ጋር ካልደረስን እንዲሁ በከንቱ እንለፋለን። ከሰማይ ከመለኮት በረከት ለመቀበል የሰራናቸው በጣም ብዙ ስራዎች አሉ፣ ግን በሰራናቸው ልክ አልተባረክን። ለምን መሰላችሁ? ድምፁን እንሰማና ልባችንን የምናዳምጠው ስሜታችንን የምንከተለው ማስተዋላችንን የምንከተለው እያችው፣ ከላይ የሚመጣውን መልእክት እንሰማዋለን። መልእክቱን ግን በትክክል አንፈጽመውም። በጣም ቀላል ነገር ልንገራችሁ። ይህን ትምህርት ሼር አድርጉ ትላችሁ ይችላሉ። ይህን ትምህርት ሼር ማድረግ ከባድ ስራ ነው? በጣም ቀላል ስራ ነው። በጣም ቀላል ስራ ግን ብዙዎች አናደረግ። ምናልባት እግዚአብሔር በጎን ያስቀመጠበት ቦታ ሊሆን ይችላል። የበረከቱን ስጦታ ያስቀመጠበት እናንተ ና ቦታ ሊሆን ይችላል። ሼር ማድረግ ገንዘብ መስጠት ብቻ ነው። እንዲህ ይህን ሰጥቻ አለው በቀደም ይሄን አድርግ ያለው ደግሞ ይሄን ጨምረ። እግዚአብሔር ሲናገር እኛም እየመለስን እየተከራከርን፣ እግዚአብሔር ምሪ ሲሰጠን የራሳችን ማስተዋል እየጨመርን፣ ሁለቱንም አንድ ላይ ለማስኬድ አንችልም። የአብርሃም መንገድ ላ ውጤታማ የሆነው ዝም ጭጭ ብሎ እሱ ወደ አለ ቦታ ስደ ሄደ ነው። እና ይገርመኛል፣ ሽማግሌ ነው፣ በጣም በድሜ ያረጀ ነው፣ ወገቡ ይንቋቋል። አይደለም አብርሃም፣ ዛሬ እኔና እናንተ እንኳን በዚህ ዕድሜያችን በጥምቀተ ባህር ሄጄ መጥቼ እኔ ሄጄ በእንትን ምንድን ነው እሱ ቴራፒ ተደርጊያለሁ በግሬ ጥምቀተ ባህር ሄጄ ስለመጣው እኛ እንኳን በዚህ ዕድሜያችን ትንሽ ነገር የሚበቃል ለመታም። አብርሃም በዛ ሽምግልና ዕድሜው ያን ሁሉ ሶስት ቀን መንገድ ተጉዞ ምን ምንድን ነው የሚቀብጥ ነው ይመስለው እኮ አብርሃም ያደረገውን ነገር ስታዩት፣ ግን እግዚአብሔር ያዶን ለማድረግ ምንም ብትሉት አይሰማም። ያለውን ነው የሚያደርገው። እግዚአብሔር ያለን ማድረግን የመሰለ ነገር የለም። ለምሳሌ አንድ ነገር ከሰማይ ነው በረከት የማገኝበት ነገር ነው ብለን አምነን ስንነሳ፣ ወደኋላ እንዳትሉ እንደተባለው አድርጉ። እግዚአብሔር ልጆች፣ ወደኋላ እንዳትሉ፣ በራሳችን ማስተዋል እንዳንደገፍ፣ እንደተባለ ንሳ ግባ ንሳ ግባ ሲለን፣ ሰባኪው ንሳ ግባ ግባ ግባ ሲለን፣ ልባችን ቆይ ግድ የለም የሚቀጥለው ዓመት እንዳትሉ። ለአንገባ ድሜ ልካችን እንችላለን። እንደተናገረን ማድረግ መልመድ ያስፈልጋል። እንደተናገረን ማድረግ በሁሉም ነገር ላይ ማለት ነው። እግዚአብሔር ልጆች እግዚአብሔር እንዳለው ማድረግ ትልቁ አምላካዊ ስጦታ ለመቀበል ያግዛል። አብርሃም ይህን አድረገ። በዛ ቤት የተጠቀለለው ነጭ በግ ሰውቶ ልጁን በህይወት ይዞ ወደ ቤቱ ተመለሰ። ይሰማ ነው። በልቦናችን ጻፍልን። እግዚአብሔር ባርካችሁ። እግዚአብሔር ቸርነት የእናታችን ቤታችን ለቤት በረከት የምናት ጥበቃ አብሮን ይሁን። ትምህርቱን ኮሜንት አርጋችሁ ላይክ አርጋችሁ ትውጡ። ቀስ አሸናፊ ነኝ። ሰላም